በስማአብ ወወልድ ቅዱስ አዱ አምላክ። አኔ ይህ በአጋጣሚ የደረሰባችሁ ወገኖቻችን፣ በወገኖቻችን ቤተሰቦች አፍራችሁ በዚህ የተገኛችሁ ወገኖቻችን በእግዚአብሔር ይባላች በሐዘናችን ሆነ በደስታችን ጊዜ በክርታችንም ሆነ በኪሳራችን ጊዜ በጤንነታችን ሆነ በበሽታችን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው ትናንት ልክ የነበረው ዛሬም በትክክል እየሰራ ያለው ለዘላለምም በስራው እንከን የማይገኝበት በፍርዱ አድሎ የማይገኝበት በሚሰራው ነገር ሁሉ ዛሬ ለዘላለም ድንቅ ሆነው አምላካችን እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው። እግዚአብሔር ይመስገን። ሮቱላችሁ ይገሙ አንመስገን። ምን ስላደረገ ሁሉንም ነገር ስላደረገ፣ ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ተጻፈላቸው መልእክት በምዕራፍ 11 በመጨረሻው ጥቅሶች ላይ ኦ እውቅ ለጥለጥበር ይሁን እግዚአብሔር ዋይሮቱ የእግዚአብሔር የዕውቀቱ ጥልቀት የጥበቡ ምጥቀት፣ አይመረመርም። አልቦ አሰለፍ ሞቱ ለባህሪው ምርመራ የለውም። መርምሮ የእግዚአብሔር ሥራ ይሄ ነው፣ የእግዚአብሔር ሥራ እንደዚህ ነው ብሎ አስተያየት መስጠት አይችልም። በዘመናት በጊዜያ በቦታዎች ሁሉ አይሳሳትም። አማካሪ አያሳስተውም፣ ገንዘብ አያሳስተውም፣ ስልጣን አያሳስተውም፣ መልክ አያሳስተውም። አብካር ነው ልፍረድለት፣ ደሃ ነው ልፍረድበት፣ ጤነኛ ነው ልቀበለው፣ በሽተኛ ነው ላባረው፣ መልከ መልካም ነው ልከባከበው፣ መልከ ጥፉ ልግታው አይልም እግዚአብሔር። ትናንት ልክ ነበር፣ እግዚአብሔር አይሳሳትም ዛሬ ልክ ነው። እግዚአብሔር አይሳሳትም። ለእግዚአብሔር ለዘላለም ልክ ነው። እግዚአብሔር አይሳሳትም። ስለዚህ እንዲህ ዓይነት አምላክ ስላለን አሁንም ስሙ ይክበር ይመስገን። እንግዲህ ልመናል እግዚአብሔርነቱን ከሚያሳይባቸው አሰራሮች አንዱ ይሄ ነው። እንግዲህ አዳም ከገነት ከተባረረበት ጀምሮ ባልጠግብ ባይነታችን በስግብግብነታችን ያለን ይመጣናል ባለማለታችን ያንን አመስግነን ከመጠቀም ይልቅ በሌለን ነገር ላይ በመጎምጀት ጊዜያችን የምናጠፋ በመሆናችን አዳም ተገነት ከተባረረበት ጊዜ ጀምሮ የሞት ሞት ትሞታለህ ብሎ ከተፈረደበት ጊዜ ጀምሮ የሰው ልጅ ይተከላል፣ ይመጠላል፣ ይዘራል፣ ይታጨዳል፣ ይሄዳል፣ ይመጣል፣ ይወለዳል፣ ይሞታል፣ ይሾማል፣ ይሻራል የተሳሊያ ተርፋት ጤነና ጤነኛ ሆኖ ይኖራል፣ በርፍተኛ ሆኖ ይኖራል። ስለዚህ በእነዚህ ነገሮች ሁሉ አሁንም በድጋሚ ማን ይመስገል? አሜን ይመስገን። እዚህ ነው መጽሐፍ ቅዱስ የተጻፈ። ወገኖቻችን፣ በግል ልባችን ተመቷል፣ ልባችን ተመቷል፣ እልባችን ፈሷል፣ አዝነናል። እውነቱን ለመናገር እንደገና ዳፎ ከላይ በታችን በሳት በምንገበገብበት እንዲህ አይነት ተጨማሪ በዚህ በመጨመሩ እናዝናለን። ከፍቶናል፣ አንድተናል፣ ተሰብረናል። ነገር ግን ስብራታችን የሚጠግን እንባችንን የሚያብስ ቁስላችንን የሚፈውስ ጨለማውን በብርሃን ሞቱን በህይወት በመቃብር ላይ ትንሳኤን ያወጀ በሞት ላይ ሕይወትን ህይወትን የሰበከ በቁስል ውስጥ ፍቅርን የሰበከ ሰማይን የከፈተ በሰማይ የኖረ እኛን በምድር እየጠበቀ ያለ ትናንት እረኛችን፣ ዛሬ እረኛችን፣ ለዘላለም እረኛችን ኢየሱስ ክርስቶስ በመካከላችን በመሆኑ እንባችን እንደሚደር፣ ቁስታችን እንደሚፈወስ፣ እንባችን እንደሚታበስ፣ ጉልበታችን እንደሚሞላ፣ ተስፋችን እንደሚለመድ እርግጠኞች ነን እና አሁንም በድጋሚ ማን የሚመስገን? እግዚአብሔር ይመስገን። እዮን ሁላችሁም ታውቃላችሁ፣ በመጽሐፍከ ሚሰጽፋ ወገኖቻችን መጽሐፈ ኢዮብን ስታነቡ ቁጥር አንድ ላይ ስለዮም የተነገረው ነገር ይገርማል። እዮም ቀና፣ ፍጹም፣ ደግ፣ ጻድቅ፣ እግዚአብሔር የሚፈራ በልቡ ሁሉ ከቅጣት የራቀ አስር ልጆች የነበሩ ልጆቹ ሰርቶ ቀጥቶ መክሮ የሚያኖር እግዚአብሔር እንዲኖሩ፣ ቤተሰብ እንዳከብሩ፣ ለህብረተሰቡ እንድታዘዙ፣ ህሊና እንዲኖራቸው ጭንቅላቶች፣ ሆዳቸው ብቻ ሳይሆን ጭንቅላታቸው እንዲሞላ፣ ምግብ ብቻ ሳይሆን ጥበብ አመቶ ያሳደገ እሚገርባቸው ይሆን ልጆቹ በንግግር በተግባር እንዳይሳሳቱ አስተምሯቸዋል። አንድ ቀድም እና በጣም ምናልባት ንግግራቸው እና እሰማለሁ፣ ሥራቸው እላለሁ። ነገር ግን በ በማራየው በልባቸው እግዚአብሔርን አሳዝነው እንደሆነ እንዳያሳዝኑ አሳዝነው ከሆነ እግዚአብሔር ይቅር እንዲላቸው እያለ እዮር ጻድቅ ነው፣ እዮር ንቁም ነው፣ እዮር ጠና ነው ብርሃ ነበረ ክፍት ነበረ

ዳው ታማኝ የሆነ ሰው ይሄ ህፃናት ልጆቹን ሰጥቶ ቀጦ ቆጥጦ በእምነት ያሳደገ ሰው የደረሰበት ፈተና ስታዩ ግን ደግነት የቱ ጋ ነው? ጻድቅነት የቱ ጋ ነው? እግዚአብሔር መፍራት የቱ ጋ ነው? በጎነት ትርጉሙ ምንድ ነው ብላችሁ የዋልባችሁ ጥያቄ እንዲፈጥር ያደርጋል። ቅድም እንደነገርኳችሁ እዮብ በተከታታይ አምስት ፈተናዎች ደረሱበት። ምምን አለ ደነዋላችሁ እግዚአብሔር ይመስገን ናቸው እንደዋላችሁ አምስት ተባባል ፈተናዎች እንደው ዝም ብለን ፈተናዎቹን ማውራት አ እግዚአብሔር የሚፈራ ሰው ነው። ቤቱ የተራበ የሚበላበት፣ የተጠማ የሚጠጣበት፣ የደገመ የሚያርፍበት፣ ተስፋ የቆረጠ ተስፋውን የሚያለመልምበት በአራት በር ሰርቶ አራት ሁሉ ክፍትሮ በምስራቅ መጠራ በሰሜን መደቡ የመጣ ሁሉ እንዳርፍበት ያደረገ ሰው ነበር። ይሄ ሰው ግን አንድ ቀን በቤቱ ቁጭ ሳለ ድንገት መርጎ መጣለን። ሀብት፣ ንብረት ሰባት ሺ በግ ነበረው። ሶስት ሺ ግመል ነበረው። አንድ ሺ በሬ ነበረው። አምስት መቶ አህያ ነበረው። ይህ ሁሉ ንብረቱ በአንድ ቀን ወድሞ መልክት መጣለ እዮ በጉ፣ በሬው፣ አህያው፣ ፈረሱ፣ ግመሩ በጠቅላላ ሀብት ወድሞ ደግሞ መረጃ መጣለ በአንድ ቀን ፍጹም ሀብታም የነበረው ሰው ግን ፍጹም ከሆነ ያበላ የነበረው አሉኝ ይሰጥ የነበረው ስጡኝ ማይሆነ ይሄ አንዱ ፈተና ነው። ቁጥር አንድ ፈተና እየወን መቶች ሲነገረው አላለቀሰም። አንተ በረከተ እግዚአብሔርን በማምለኬ እግዚአብሔርን በመፍራቴ ውጤቱ ይሄ ሆነ። እስኪጠጳ ይሌት የእጅ ሥራ አልሠራም የቆሚ ሥራ አንሰራ ፈተናው ቀጠለ። እምነቱ አደገ። በመንግሥቱ ደግሞ አስር ልጆች ነበሩት። ሰባት ወንዶች፣ ሶስት ሴቶች እነዚህ በየተራ እየተጠራሩ የምሳ ግብዣ ያደርጉ ነበር። ሜመና ጆች ቸውስናቸው አስር ናቸው። በየተራ ሰባቱ ወንዶች፣ ሶስቱ ሴቶች ናቸው። በታላቅ ወንድማቸው ቤት የምሳ ግብዣ አድርገው እየበሉ እየጠጡ እየተጫወቱ በነበረበት ከባድ ቀናስ መቶ ህንፃውን መታው። ህንፃው ተደረመሰ። አስሩ ሁሉ ልጆቹ ባንድ ቀን በተነሳሳይ ጊዜ አለቁ። ምዕመናን አስር ልጆች ባንድ ቀን እየሰማችሁ ነው። አስር ልጆች ባንድ ቀን አ በየተራ የለም አስር ልጆች ተነገረው

ወንድሞቻችን የወንድ ዘር ባርኮ የእናንተ ማህፀን ባርኮ ያ ባይ ባይታየው የወንድ ዘር በእናንተ ማህፀን ካለው ጋራ ተዋህዶ ልጅ ሆኖ ዘጠኝ ወር ከአምስት ቀን እንዲወለድ ያደረገ ማን ነው ንገሩ እንዲወለድ ያደረገ ማን ነው እግዚአብሔር ነው ይሄን መልሱ የሚወስድ ማን ነው እግዚአብሔር ነው የሰጠ ሊነሳ የነበር ወቀሳ ይላሉ አባቶቻችን ፈተናው ቀጠለ። ሶስተኛ ፈተና፣ መጀመሪያ አብቱብረቁ ወደመ፣ ቀጥሎ አስር ልጆቹ። ሶስተኛው ፈተና ከአብ ወደ ልጆቹ ከልጆቹ ወደ መታ ቆሰለ ሸተተ ተላ ከረፋ እንደው መጣ ዋሃ ይህ ማተካ ጣቶቹ ስላልሰሙለት አመቱ ላይ ይተባለት ነበር። ከቱ የተነሳ ነበር። እየሰማችሁ ነው። ግን ይሄ ምን አይነት ሰው ነበረ? ወንበዴ ነበር? ወሮበላ ነበር? ዘራፊ ነበር? አመንዝራ ነበር? ጉቦኛ ነበር? ሽታ ነበር? አልነበር። ደግ ሰው ነበር። ቀና ሰው ነበር። የዋ ነበር። እግዚአብሔር ይፈራ ነበር። ልጆቹ በስርዓት የቀጣ ነበር።

አንቺ ሀብታ ፈራ ነው። ማን ስለፈቀደ ነው እግዚአብሔር። ልጅ የወለድ ነው። ማን ስለፈቀደ ነው እግዚአብሔር። እንጂ ግን የሰጠን ማለት ነው እግዚአብሔር፣ የወሰደ ማለት ነው እግዚአብሔር። እግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን አለና፣ አሁንም ቢቆ አራተኛው ፈተና ተቆጣ። አምስተኛ ፈተና ጓደኞቹ፣ ማጡ ሀብታሞች ጓደኞቹ፣ መሳፍን ትረፋን ጓደኞቹ

እጃቸው ራሳቸው ላይ ጭነው ቆሉና መጨረሻ ላይ እዮብን በቁሱ ላይ ምርት ጨመሩበት። እጨሰኩበት በቁሱ ላይ የሚጠዘጥዝ ጦር መራሳቸውን ተኮሱበት። ምናሉ እኛ እዮብ ደግ ሰው ይመስለን ነበረ። ደኩሎ የሚጠፋ ሰው አይተናላቅም። ነገር ግን እዮብ እኛ እናናውቀው እግዚአብሔር የሚያውቀው በልቡ የተደበቀ ክፋት ቢኖር ነው እንጂ በጤናዋ አይደለም አለ።

አወንድሞቻችን እህቶቻችን እንደሰማሁ አብዛኞቹ የቆረቡ ንስሐ የገቡ የታጠቡ የታጠሙ የተዘጋጁ የክርስቶስ ሙሽሮች ናቸው ዛሬ እርግጠኛ ሆኜ እነግራቸዋለሁ ከሙሽራቸው ጋር ከቀራኔው ሙሽራ ከጭባሩ ሙሽራ ከቁሱ ሙሽራ ከአወት ተቆሳቸ ሙሽራ ከህይወት ሙሽራ ከተንሳኤው ሙሽራ ከገድ ሙሽራ ከጣርቃር ሙሽራ ከድንግል ማርያም ሙሽራ ከመላእክት ሙሽራ ከኢየሱስ ክርስቶስ ጋራ ተገናኝተው ዛሬ ነፍሳቸው በክርስቶስ እንቅፍ ቀራንዮ ላይ በሞተላቸው በተሰቀለላቸው ማባታቸው እንቅፍ ገብታለች፣ ወገኖቻቸው

በሰማይ የሚኖረው ማን ነው? አባታችን። አባታችን ማን ነው? ኢየሱስ ክርስቶስ ወደ ነሰዘው እስከ ሰማያት ሀገር። እኛስ ሀገራችን የት ነው? በሰማይ አባታችን ያለው የት ነው? በሰማይ አባታችን ሰማያዊ ከሆነ እኛ ዘግነታችን ምንድን ነው? ሰማያዊ አባታችን ብርሃን ነውና እኛ ብርሃናዊ አለ አባታችን ዘላለማዊ ነውና እኛ ዘላለማውያን ነን። ወበከማ አለ ያው አልቡኒ ታዩ እኔ ያው ነኝና እናንተ ምን ናችሁ አለ ያዋናችሁ አለ። እመጽ ኃይ በወረሳ አትሙ በአባቴ ቤት ብዙ መኖሪያ አለ። ይጄ አዘጋጅላችሁ አለ። ካዘጋጀሁላችሁ በኋላ መጥቼ ምን አደርጋችኋለሁ? እወስዳችኋለሁ። በአውሮፕላን በመርከብ